እኔ እዚህ ትቼሽ አልሄድም ከሆነ ጋር ልትሰደድ አቅም የለኝም ጉልበት የለኝም ደክሞኛል እኔ አንቺም ጋር የደም ዝም ይላል አልፈልግም ሰላም ሰላም የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ እኔ እጅግ በጣም ሰላም ነኝ እግዚአብሔር አምላክ የተመሰገነ ይሁን እንግዲህ ውድ ቤተሰብ በጣም ብዙ ነገር በውስጥ የምትጠይቁኝ ልጆች አላችሁና ለምን አትፈልጊያትም? እንደምንም አላገኝሻትም ወይ? ወይኗን ምናም ነገር እያላችኝ ነው። እንደ እግዚአብሔር ፍቃድ ሆኖ አጋጣሚ ስልኳ ሰርቶልኝ አግኝቻታለሁኝ። እንደው በምትወጁ እንደ በናትሽ ጥንት ብያት ያለችበት አካባቢ ላይ ሄጄ ላገኛት ነው። እውነት ለመናገር ማለት ያው እሱም ቢያጠፋን ምንም ያደረግኳት ነገር የለም። እንደዚህ በአንዴ ብን ብላ መጥፋቷ እኔ ገማ ለመምጣቷ ምናም ገርሞኛል። አይታችኋል። ዘመዶቿ ጋም እንዳለ ጠይቀናል እኛ ጋር እየለችም ነበረ ያሉኝና ስለዚህ የት እንዳረፈች አላቅም። እንግዲህ አለው ያለችኝ አካባቢ ላይ መጥቻለሁኝ ላገኛት ማለት ነው። እኔ አላቅም ማለት ከዚህም በፊትም አንቺም እጅሽ አለበት ገፋፍተሽ ወደዛ መመለስ አልነበረብሽ ምናም ነገር እያላችሁኝ ነው። እና እሱም እንግዲህ ያው እንዳያችሁት በጣም ራሱ ላይ ያለሆነ ውሳኔ ወስኖ ነበረ። በጣም ተጎድቶ ነበረ ከዛ ከዛ አንጻርም እኔ አላቅም ያለውን ነገር እንደው ማለት አግኝቼ ያለችበትን ሁኔታ መጀመሪያ ሊያትና እስቲ ያለውን ነገር አብረን እንሄድበታለን። እኔ አሁንም ቢሆን ወደ ትዳሯ ተመልሳ የእውነት እግዚአብሔር ፍሬ ሰጥቷት ብትወልድ ነው ደስ የምለኝ፣ በየሰው ቤት በየሰው ሀገር ከምትሰቃይ ከምትንከራተት። የእኔ ሀሳብ ያ ነው። እንግዲህ እናንተ የምትሉትን አላቅም የዚህና ያለ እውነት ለመናገር ውጭ ብሎ አላስወጣትም። እሷም ያው በብስጭት እንዴት ያው ይሄን ሁሉ ዓመት ለፍቼ ድጋሚ ደግሞ ይሄን ቤት አንቺ አስጨርሽ ይለኛል ብላ በብስጭት ነው ከቤት የወጣችሁና አስባበትም ስላልሆነ ምናልባት አልባት ብትጸጸትና ወደ ቤታሽ ብላ ብትመለስልኝ፣ ያለው ነገር ይበቃችኋል። የእውነት እንደው ለዚህ ለማይረባ ጊዜ እንደው ለዚህ ይችላል ጭርሽ ይወጣ ተብሎ ይሄ መሬት አልሸጥም ንብረት እንዳይሆንም ጥ በንብረት እንዲሁ በመራ በእኛ ኮ ቤታችን በሰማይና ሶስት ክንድ ብቻ ናት የእውነት እና ለዚህ ለምድራዊ ህይወት ባናስብ የዚህናል ባንጨነቅ ባይ ነኝ እኔ እንደኔ ማለት ነው እናንተ የምትሰጡኝን ኮሜንት አላቅም እና እንደ ወደ ቤቷ ተመልሳ እኔ ሌላው ትርፍ ነው እግዚአብሔር ፍሬ ሰቷት በፍሬ ብትባረክ ና ሁሉም ነገር ያው ከእግዚአብሔር ሲሆን ነው እና ውድ ቤተሰቦቼ ያ ነገር ነው ኔ የምኞቴ እና ባሮኬ ስልክ ስጠኝ ደረስኩኝ ልበላት ኤና ወይኑ ደርሻለሁኝ። አዎ ያልሽኝ አካባቢ ነኝ። እሺ ጥሩ በየጠበኩሽ። እና ውድ ቤተሰቦች እንግዲህ እሺ ብላኝ ራሱ የእውነት ስለጠራችኝ ደስ ብሎኛል። እግዚአብሔር ይመስገን ቢያንስ ታሳፍረኛለች ብዬ አላስብም። ካልሆነ ካልሆነ ቤቷ ነው መሆን ያለበት። መውጣት ካለበት እሱ ነው መውጣት ያለበት ማለት የሚስማሙበት ነገር እንኳን ከሌለ ካልተፈጠረ ነው የምላችሁ እንጂ። ለምን ብላን ይሄን ሁሉ አመት ደግሞ ተሰቃይታ ታንከራታ በሰው ሀገር ከቤቷ የሚታወጣ? የእውነት መጣሽ! እንዴት ነሽ? ደህና ነሽ? ጥሩ አድርገሻለሽ። እጅ ፍንዱ ነው እ በእናት ይችላል ነው እንጂ አትሽሽኝ እንደ እኔ እኮ ላይሽ ነው ትሸሽኛለሽ። ነገር ያው አልተስማማንም እና መሬት በመሬት ይህን ሁሉ ጊዜ የለፋሽ አይ ነው በግድ ኑር እያልኩሽ እኮ አይደለም። ነገር ግን ቢያንስ ዘመዶችሽን ሰብስበሽ ቤተ ዘመድ ሰብስበሽ ያለውን ነገር እንትን ማለት ነው እንጂ የት ዝም ብለሽ ጭልጥ ብሎ ማውጣት ምን ጉዳይ ነው? የለፋሽበትን ለማን ጠቅሎ ረርስ ማን ገዝተሽ ነው እንደገባሽ? ስፋቱ ሁሉ አለ አነሰኝ። ግቢ እና ቁጭ በይ። ከፈለግሽን ግቢ እና ቁጭ በይ ልእ ያደግኩበት ነ በቂ የሆነ እንደዚህ ነው የተፈጠርኩበት። ማንም ሰው እንዲያገኘኝ አልፈለግም። ሲጀመር መጀመሪያ ሆኖ የተስተካከለ መስለው ነው እንደዛ የገባሁት። ጥራሽ ቤተሰቦች መሬት ሸጣይ ቤት ምን አቅም ከሌለ ለምንድን ነው የጀመረው? ትንሽ እዚህ ያልፈልኛልያልፍልኛል ብዬ አገሬ ላይ ካሁን በኋላ እለወጣለሁ ብዬ እዛ ብቃጠል ይሻለኝ ነበር፣ እዚህ ከመቃጠል ማን ነው እዚህ ስለታልከሽ ቆይ ማን ነው ያመጣሽ እዚህ? ለማን ትተሽ ነው የመጣሽ? ያኛው በቃ ሰላም ከደለ ምን ያደርግልኛል? ዋናው እኮ ለሰው ልጅ ሰላም አይደል እንዴ? የእውነቴን ነው የምልሽ ነው እሱ ነው፣ እሱ ነው የሚወጣው አይን ባል ተርጌ የለም። የምሬን ነው ምልሽ። እኔ ያልሽ እና ያንን ትተሽ መጣሽ እዚህ ጋር ትኖር ያልሽ ብሸጫ ያልሽ አይሻልም? ግማሹን እስቲ ልንገርሽ፣ የእውነት እኔ ደሞ ያልሽ ምን ተሰይታ አይደለሽ። በጣም ሞኝ ነሽ። ሰው ይጠቀምብሻል፣ መጠቀሚያ ነሽ። ሙሌም እንደዛ እኔ ልንገርሽ፣ አዩ እግዚአብሔርን ነው ምልሽ። ያንን ማሬ ስገዛ እኮ እኔ አንድ አንድ አንድ አንድ አቀባቱ እንኳን ለጸጉሬ ሳያምረይ ነው። ዛሬ ላይ እንደዚህ ሰው ሀገር ሰርቼ ሀገሬ ገብቼ ማረፍ ያለኝ ብዬ ነው ለምን እኔ ሀገሬ ኑሬ በሰው ቤት ተቃጥዬ፣ በሰው ሀገርም በሰው ቤት ተቃጥዬ። ምናልባት እኮ ነገ ሰርቼ ገንዘብ ካገኘው ያቺ ትርፋ መሬት ላይ ወይ የከብት እርባታ ወይ ዶሮ እርባታ ለሰራበት ነው። አሁን እኮ ነገ ከሸጥኩ ገንዘብ ጠፊ ነው። መሬቱ ግን ከተቀመጠ የሆነ ነገር ከሰራሁበት ይጠቅመኛል። አይደል እንዴ? ያ መሬት ተሸጠሽ መጣ ቤቱ ላይ አረፈኝ። ቤቱን በለዋ አለው። ቤቱ ገንዘብ ይሆነኛል መነዝሮ አለው። አንቺ ራስሽ ስታስቢ ማለት ነው። ይኸውልሽ አስራ አራት አመት እንኳን የሰራሁበትን ወርቅ የምንን እኮ ሽጬ ጨርሼዋለሁ። እሺ መሬቱን ሸጥኩኝ አይደል እን ገንዘቡን መሬቱ ብቀመጥ ገንዘብ ይዞን የተቀመጠው ከሸጥኩት ግን ገንዘብ ቤትን ባከነ ማለት ነው። ገባሽ ገና አለ ድንጋይ ምንን የምን ያደርግልኛል ድንጋይ፣ መሬት፣ የአባቴ መሬት ሸጥ ለምን ብዬ ነው። ነገስ እንዴም ልዝራበት? በቂ ለምንዝራበት እኮ በአመት አንድ ያገኝበታል አይደል እንዴ? ሸጥኩኝሽ ምንድነው ነው ሆኖ ነው። ድጋሜ ልሰደድ አቅም የለኝም፣ ጉልበት የለኝም፣ ደክሞኛል። ወገቤ በሽተኛ ነው። እንዴት ነው የምኖረው? አንቺ ይኸውልሽ ስደት አለምን ሳትሄጂ ስለ ስደት የምታውቂ ሰው ነሽ። እስኪ እንደዛ አድርገሽ አስቢ። እኔ ይኸውልሽ አሁን እዚህ ጋር አንድ ጀሪካን ውሃ ማንሳት አልችልም። ትከሽ በሽተኛ ነው። እግዚአብሔርን ነው ምልሽ ማሽን ማሽን ጉልበቴን ጨርሶታል። ካውያ ጉልበቴን ጨርሶታል። እህቶች ያውቃሉ፣ በስደት አለም ያለሁት እህቶች ምን አክል ኤሌክትሪክ ደምሽ እንደሚመጣው ሁሉም ነገር እዛ በኤሌክትሪክ ነው። ትንሽ መንገድ ከሄድኩኝ እኮ እኔ የት እንዳለው ራሱ አላውቅም፣ ምድርና ሰማይ ይዞርብኛል። እኔ እዚህ ራሱን እንዳለው እንድታውቂ አልፈለግኩም። ግን እኔ አንቺ እንድትጨነቂ አልፈልግም። ስጋኝ ተቀርታል ለማወቅ ነው ቃል ሁሉንም ነገር ግን ምን ልበልሽ? በቃ ነው፣ እንድትንከራተቻ አልፈልግም። የሆነ እንትን እኮ ነው የምልሽ። ይውሱ ይው እኔ ምንም በድየው ማደለም እኔ በመሬት ጉዳይ አንቺ ገና አንቺ ጋር ሳይደርስ እኮ ነው እነሱ ጎስ ተነጋግረን ተነጋግረን ተነገረን ቢያልኝ በቃ የአባትሽ መሬት ይሸጥ ግማሹ መሬት። እኔ ደግሞ እንደዛ አልፈልግም። እኔ ለምን ሁለት ዶሮ ገዝቼ አረባበታለሁ ካለ ቦታ ይሆናል። ዶሮም ለአርባ ብትይ እግዚአብሔርን እኔ አይምሬም ትክክል አይደለም። በዚህ ሰዓት ጸበልም ይልኩ ምንም እያልኩኝ ነው ምን እንደሆነ አላውቅም። በቃ በጣም እዚህ ስራ ፈልጌ ለምን

እሺ፣ አልኩሽ በመብራና አትታልቅሽ። እኔ እዚህ ይኸውልሽ፣ እዚህ ማለት ልሽ እኔ የተፈጠርኩበት ቤት እንደዚህ አይነት ነው። በቃ እድግ ምንም ለእኔ የተመችቶ ነው፣ የተመቸኛ ይሄ ነው እኖራለሁ እኖራለሁ ምን ችግር አለው? ሰው እኮ ይልሽ መንገድ ላይ ላስቲክ ወጥሮ ነው አይና እንጂ ሁን ካን ገብቶ ይበላሻል። በነገራችን ላይ ጸበል ቦታ ያገኘኝ ሰው ነው። ተርፈ ቦታ አላቸውና እዚህ ውስጥ እየጠበቅሽ ምን ኑሪ ብሎ ነው ይሄ ቦታ የሰጠ። ማርያምን እህቴን ነው የምልሽ። እሺ አስወጪልኝ፣ እገባለሁ እኔ ይውጣልኝ። እሺ እኖራለሁ እኔ ብቻ አወጣይ ወጣ ቤቱን ከጨረስ መኖር አትፈልግም፣ ካስተካከለ እኔ ከሱ ቤቱ እኔ መኖር አልፈልግ፣ ሌላ አይዋጥልኝም ነው። ጸበል እየተከታተልኩኝ ነው። አልፈልግም ስልክ ስላነሳውልሽ እንትም እኔ እኮ ጭንቀትሽን ስለማቅ ነው። ስቃይሽን ስለማቅ ነው ስልክ ያነሳውልሽ። ማንሳት አለበረብኝ እንደዛ። እኔ እንደዚህ እንዳትጨነቂ ብዬ ነው። ቤተሰቦችም ቢሰሙ ያው